ሰላም፣ ሰላም ጤና ይስጥልኝ ውዴ የተከበራችሁ የቻናል ቤተሰቦች፣ እንደምን አራፍዳችሁልኝ፣ እንደምን ቆያችሁልኝ፣ እንደምን ከረማችሁልኝ፣ ሰላማችሁ በክርስቶስ ይብዛልኝ፣ በያላችሁበት ቦታ ሁላችሁ ማለት ነው። እንግዲህ በተለመደው ሰዓቱን እየቀያየርኩት ዛሬ በአዲስ ቪዲዮ መጥቻ አለው። አንድ ሀሳብ እየላችሁ መጥቻ አለው። እስቲ ገባ ገባ በሉ። እስከ መጨረሻ ትንሽ ደቂቃ ነው የምንቆየው፣ እስከ መጨረሻ አብራችሁን ቆዩ ማለት ነው እና ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጉ እንዳትረሱ፣ እንዲሁም ደግሞ ነባሪዎች ላይክ፣ ሼር፣ ኮሜንት እያደረጋችሁ ወደ ቤቴ እንዲትገቡ በቅንነት እጠይቃለሁ ማለት ነው። ኔትወርክ ምንድን ነው የሚለው፣ ፈጣሪ ሆይ፣ እዚህ ሀሳብ ላይ ሀሳብ አንድ ትምህርት እንወስድበታለን ብዬ አስባለሁ። ያው ታውቃላችሁ፣ ሁላችሁም የሚታውቁ ታውቃላችሁ፣ ማታውቁት ደግሞ ትምህርት እንዲሆን አንዳንድ ነገሮች የምንማርበት ይሆናል። እና እላችሁ ስለዚያ ነው የመጣሁት በምሽቱ ማለት ነው። እውነት ነው። ሰው መሆን ከፈለግን ከሰው እንበልጣለን፣ ችግሩን እናሸሻለን እያለን ቁማር መጫወት ዝም ብሎ ቁማር ብቻ ሳይሆን መጠር ሰው የከተማም ሰው ማንም ሆነ ምንም ማለት ነው። መጠጥ ቁማር ብቻ ሳይሆን መጠጥ ወጣቶች ደግሞ አሁን በጣም አሉ። እኛም ሴቶች ራሱ ኬሌ እንደዚህ አድርጋ፣ ኬሌ እንደዚህ ሆና፣ እንደ ኬሌ የምንሆና ኬሌ ይሄን አድርጋለች ብለን ብዙ ወጪ ብዙ ብር እያወጣን ነው እራሳችንን ዝቅ የምናደርገው ነው ማለት ነው። እና ሳንገዛ ገዛ በቃ ትምህርት ወስደን በጭንቅላታችን ምን ስሰራ ነው ይሄንን ችግር መጋፈጥ የሚችለው ይህን ማሳለፍ የሚችለው እንዴት ነው ብለን ማሰብ አለብን ብዬ አስባለሁ። እንደኔ ማለት ነው። ሁሉን ነገር እንዳማረብን አለማድረጉ ሁሉን ነገር ጊዜ አለው። ሁሉን ነገር ጊዜ አለው እና በጸሎታችን ጸንተን በርትተን ቆመን ያለንን ገንዘብ እና ያለንን እየሰራንን ጉልበታችንን እዘን ችግር ለማጋፈጥ ከሰው በላይ ለመሆን ለእግዚአብሔር ማቆም ለሰው ማቆም ለችግረኞችን ለማቆም ብዬ አስባለሁ አንዳንዴ ማለት ነው እና ቁማርም መአለ መጫወት ስደብርን ቤተ ክርስቲያን ሄዱ። ቤተ ክርስቲያን ሄዳችሁ ከእግዚአብሔር ጋር ተማከረው ከእግዚአብሔር ጋር እየተማከረን ከእግዚአብሔር ጋር እያወራን ጊዜያችን እዛ ማሳለፍ እንችላለን እና እንደዛ ነው። ችግርን ማጋፈጥ የሚትፈልጉ አንደኛ ትምህርት በራሳችሁ ሊኖር ይችላል። ራሳችሁ እንትን ማለት ይገባችኋል። ዘዴ መፍረጥ መፍጠር መፍጠር ዘዴ ፈጥረን እንዴት ነው ችግርን ማጋፈጥ ምንችለው ብለን ያለንን ቀሪ ዘመናችንን ቤተሰቦቻችንን እንዴት ነው ማሳደግ የምንችለው የሚለው ሀሳብ ማሰብ ነው። ወደ ኋላ ቆም ብለን ወደ ኋላ ተመልሰን ማሰብ ነው ብዬ አስባለሁ። እንደኔ ማለት ነው። እስቲ ላይክ አድርጉና ገባ ገባ በሉ ያለን ነገር እኔም ከእናንተ ላይ ትምህርትም ወስድ ይኖራል ከኔ ላይ ትምህርት መምስተስዶ ይኖራልና ባላችሁ አጥም ባላችሁት ጊዜ እሳው ነን እዚች ዓመት እዚች ምድር ላይ ሺህ ዓመት እዚህ ምድር ላይ እንትን አንለም አንኖርም። ስለዚህ ያለንን ቀሪ ዘመናችን እግዚአብሔር የሰጠን እንዴት አድርገን ነው የምንጠቀምበት? እንዴት አድርገን ነው ችግር የምንጋፈጠው? የሚለው ነገር እሱ ራስ በራሳችን እንትም ማለት መማር አለብን ብዬ አስባለሁ። ግን ከመሸ ስለገባሁት ይቅርታ ሁሉ ሰዎች ይተኛሉ አሁን በዚህ ሰዓት፣ ያው ቀን ስለ ጊዜ ስለማጣ ነው በማታ የገባሁት። ና ሁላችሁም ሼር አድርጉ ላይክ አድርጉ አበረታቱን ቻናሌ ወደ ታች እየተመለሰ ነው። ከፍ ከፍ አድርጉን እናንተ ደግሞ ማለት ነው። አበረታቱ፣ ሼር አድርጉ። ወደፊት እንደ እግዚአብሔር ፍቃድ ከሆነ ጥሩ ጥሩ ሀሳብ ባለፈው እንደተናገርኩት ጥሩ ጥሩ ነገር ኢትዮጵያ ስንገባላ ስደተኞች እየላቸው መጣለ ማለት ነው ስንመጣለን። እስከዚያ ድረስ ግን ባለን ሼር አድርጉ፣ አበረታቱን ልላችሁ እወዳለሁ። እና ሴቶችም አሁን ስግደት ላይ ያላችሁት ሴቶችም አሁን ስግደት ላይ ያላችሁ በተለይ ስግደት ላይ ያሉ ሴቶች ይሄም ማማረኝ፣ ይሄም ማማረኝ፣ ይሄም ማማረኝ ብላችሁ ምንም ልብስ እንዳትገዙ። ብዙ ጊዜ የምንሸወደው እኛ እክሌ እንደዚህ ሆናለች ምን አባቱ እናደርጋለን፣ እከሌ እንደዚህ ሆናለች፣ የእክሌ ልጅ እንደዚህ ሆናለች ምን አባቱ አድርጋለሁ እያለን ነው ራሳችን ገልም እናስገባ። ስለዚህ ግን እንትኖች ራሳችን መቆጠብ አለብን። ከነዚህ እንትን ራሳችን መቆጠብ አለብን ብዬ አስባለሁ። እና ሁሉም ለጊዜ ነው፣ እና ሁሉም ያልፋል። የሚያልፍ ነገር የለም። እስከሚያልፍ ያለፋል ያልተረጠ ስለዚህ ራሳችሁን አትጉዱ። ከሰው በላይ መሆን ከፈለጋችሁት የሁዳችሁን በሁዳችሁን ይዛችሁ ችግራችሁን በሁዳችሁን ዋጥ አድርጋችሁ መስራት ዋጥ አድርገን መስራት ነው ብዬ አስባለሁ። እኔ ችግር መጋፈጥ ያለብን እኛ እኛው ነን እኛና እኛው እናንተና እናንተ ብቻ ነው እንጂ ሰው መጥቶ እናትሽ ባትሽ ከውህት ወንድሞችሽ መጥቶ ሰው መጥቶ ከአንቺ ጋር ችግርሽ ያጋጥፋል ብዬ አላስብም። አንቺ ስብራስሽ አንቺ ከራስሽ ጋር ተመካክረሽ ከራሳችሁ ጋር ተመካከራችሁ፣ ወደ ኢትዮጵያዊን በሙሉ ማለት ነው፣ እዚች ምድር ላይ ያላችሁ ሁሉም በሙሉ ማለት ነው። ችግር መጋፈት ከፈለጋችሁ፣ ከሰው በላይ መሆን ከፈለጋችሁ ስሩ፣ ጠንክሩ፣ በርቱ፣ ወገባችሁን የሰሩ የመዳም ቅመሞች፣ ወንዶች፣ ሴቶች፣ ሁላችሁም ኤርትራዊን፣ ኢትዮጵያዊን ማለት ነው። እና ጥያቄ መጠየቅ የምትፈልጉ ወንድሞች ካላችሁ ኮሜንት ስር ጠብቃችኋለሁ። ጥያቄ መጠየቅ የምትፈልጉ በተለይ ጥያቄ እንዲጠይቁኝ ከፈለጋችሁ ኮሜንት ጻፉልኝ። ኮሜንታችሁን አይቼ መልሳለሁ፣ በኮሜንቱ መሰረት ማለት ነው። በቪዲዮ እና ደግሞ ኮሜንት ቪዲዮ አልሰራም፣ ብዙ ጊዜ በጣም ይቅርታ አድርጉልኝ። ሁሌ ብዙ ልጆች በውስጥ መስመር መጥታችሁ ለምንጠፋሽ ቪዲዮ ወሳኝ እያሉን ቪዲዮ ሰርቶ የሚልኩን ብዙ ልጆች አሉ። አመሰግናለሁ። እግዚአብሔር ያክብርን ያክብርልኝ፣ ብድር መላሽ ያድርገኝ መድኃኒዓለም። እኔም ከዚህ አልፍ አንድ ቀን ለመልሶ ይችላለው እግዚአብሔር አምላክ ደሞ ያድርገኝ። ተስፋ አለኝ፣ ደሞ ተስፋ አልቆርጥም። ሰው ነኝ፣ ተስፋ አልቆርጥም። አንዳንዴ እኛ ሰዎች ችግሩን አጋጥቶ ተከፈጠን ተገፈጠን በኋላ ከአቃተን እጭ ልንን እንችላለን። በዛ ሰዓት እጭ ማለት ሳይሆን እችላለሁ ብለን መጋፈጥ አለብን ድጋሚ ማለት ነው። ምክንያቱም በዛ ሰዓት መንፈስ በመሀላችን ይገባና እኛ ባህል እኛ እንደዚህ እጭ ተስፋ ስንቆርጥ ተስፋ ቆርጣለች እኮ የሚል በመንፈሱ ራሳችን ይገባል ማለት ነው። በምላሳችን መንፈስ ይገባል። ስለዚህ እኛ ደግሞ ሳናቆም ተስፋ ሳንቆርጥ ስራችን በርትተን መስራት አለብን፣ ጎበዝ ሆነን ጀግና ሆነን። ስለዚህ እህቶቻችን፣ ቤተሰቦቻችን፣ ወንድሞቻችን፣ ዘመዶቻችን እዚች ምድር ላይ ያሉ ሰዎች በሙሉ ጎሮ ቤት የደረሱበት ቦታ መድረስ ከፈለገን ወገባችን አስረን ነው። ስራ ሳንጠይብ፣ እጭ ሳንንል ሳይሰለቸን መስራት አለብን። ጠንክረን ማለት ነው። ያችንን ቀድ ማሳለፍ ለማሳለፍ እንዳትመለስ ወደ ኋላ ወደ እኛ እንዳትመለስ፣ ያ ችግር ተመልሶ እንዳይመጣብን ጎበዝ ሆነን መስራት ነው ብዬ አስባለሁ። እና እና አስባለሁ ብቻ ሳይሆን ነው ነው ማሰብ አለባችሁ ሁላችሁ ማለት ነው። ተስፋ አትቁረጡ። ሁላችሁም ብዙ ልጆች አሁን አለው ቲክቶክ ላይ ቢሄድ ያለው ተስፋ ይቆርጣሉ። ለምን አስፈላጊ አይደለም። ተስፋ አትቁረጡት። ተስፋ ለምኑት፣ እግዚአብሔር ይሰማቸዋል። ጸልዩት፣ እግዚአብሔር ይሰማቸዋል። አንዳንድ ሰው ጸሎ ጸልቶ ጸልቶ ጸልቶ ሲያቅቶ በኋላ እጭ እግዚአብሔር እኮ አልሰማ አለኝ ይላል። ኖ አልሰማ አለኝ ሳይሆን ሳይደክመሽ ጸሎትሽ አለብሽ ሁሌ ቆመሽ ተንበርክከሽ፣ ሙንባሳ ታፈሺ በልብሽ እግዚአብሔር መያዝ አለብሽ። እግዚአብሔር መያዝ አለብን። ምንም ሳይ ሰለችን ሰለችን ሳንል ሰለችን ደከመን ሳንል እግዚአብሔርን እሱንን መለመን ነው። ቀኑ እስከሚያልፍ ድረስ እሱን መለመን ነው። ያን ነገር ደግሞ ሞልቶልን ሊሆን ይችላል። ሞልቶልን ያን ነገር የምንፈልገው ነገር ሞልቶልን ሊሆን ይችላል። ከሞላ በኋላ ደግሞ እሱን አለመስቀየም። እግዚአብሔርን የምትረሱም አሉ አላችሁ። ያን ቀን አልፎላችሁ እግዚአብሔርን በሰው ነገር ብላችሁ እግዚአብሔር የምትረሱ አለ። ነጭ ዛሬ አለፈልኝ ብሎ በልቶ ይጠጣል፣ ገብቶ ይጋደማል፣ ተጋድሞ ይተኛል። አኖ አይደለም። ትላንትን የነበርሽበትን አትርሺ። ትላንት ምን ውስጥ እንደነበረ አትርሳ። ትላንት ምን ውስጥ እንደነበረ ማስታወስ አለብን፣ ማስተዋል አለብን። ትላንት እሱን ለምነን ስለደረሰልን ዛሬም ደግሞ እሱን ለምነን እሱን ጠርተን እንዲመጣለን ሁሌ ከኛ ጋር እንዳይለይ ማድረግ አለብን። እግዚአብሔር አምላክ ጽኑት፣ በሃይማኖታችሁ በርቱት። ጠንክሮ ወደኋላ መመለስ ነው። እና ይሄን የምላችሁ ውድ ቤተሰቦቼ ሁላችሁም አመሰግናለሁ። ይሄን ቪዲዮ ሼር አድርጉ ለጎደኞቻችሁ። ሰዓቱም ስለሄደብኝ ነው፣ ሰዓቱ ስለሄደ በኋላ ነው ላይፍ የገባሁት። እንግዲህ መልካም አዳሪ ይሁንላችሁ፣ መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ጠንካራ ሁኑ፣ በእርቱ ነው የምላችሁ። ዛሬም ደግሜ ነገም ደግሜ የምመክራችሁት በአይነታችሁ ጽኑት። መልካም አዳሪ ይሁንላችሁ። ቻው ባይ